ተጀምሯል የሚል መረጃ እያየን ነው። እናንተ ስለምንድን እማትጀምሩት የሚል ጥያቄ እየበረታ ስለሆነ ጭቃ እየጠረጉ በእግር እየተጓዙ እንደገና መኪናዎች ደግሞ የፊትና የኋላ ፓራውልት ብቻ ሌሊትም ቀንም በቴሌግራም በዋሳብ በኢሞ በተለያዩ በምንጠቀማቸው ስልክ መስመሮች እየተደወለና ማረፊያም የመጠለያም የተለያዩ መሰረተ ልማቶች እስካሁን ድረስ ባለማቋረጥ እየተሰሩ ነው ያሉት። ተሰርተውም የተጠናቀቁ አሉ። በርሚል ቅዱስ ጊዮርጊስ ብለን ስንነግራቸው መጥተው ጉዞ ከጀመሩ በኋላ ከባህር ዳር ወደ ገለጎ መኪና እየጫነ አይደለም የለም፣ ጭቃ ነው ተብሏል። ለምን እንደዚህ መረጃ ሰጣችሁን የሚሉ ሰዎች አሉ። እኛ የሚበላ የሚጠጣ በሌለበት ማረፊያ መጠለያ በሌለበት ቦታ ብናሳድራችሁ መንገዱን ለምን አታጣሩም ነበረ እንደምትሉን ከአምና ተሞክሮ ወስደናል። ቀን በቀን መረጃ በመጠየቅ በቅርቡ በቅርቡ የምስራች እንላችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በሙሉ በያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። የድንግል ማርያም ምልጃና ጸሎቷ፣ የእናትነት ፍቅሯ፣ የጻርቃን፣ የሰማዕታት፣ የሐዋርያት፣ የነቢያት፣ የደጋግ አባቶቻችን ረድኤትና በረከታቸው ከሁላችን ጋር ይሁን አሜን። እንግዲህ ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ ለተከታታይ ሁለት ዓመት ከስድስት ወርና ከዛ በላይ ለእናንተ የጉዞ መረጃና የተለያዩ የበረከት ስራዎችን ወደ እናንተ በማምጣት ሲያደርሳችሁ ቆይቷል። ፕሮግራሙን በመምራት ቆይታ የማደርገው እኔ ወንድማችሁ አላየነኝ። እናንተ እስከመጨረሻው ድረስ ከኔ ጋር ሁኑ። ጠቃሚ ጠቃሚ መረጃዎችን ላደርሳችሁ ዛሬ መጥቻለሁ። ሁላችሁም እንደምታውቁት ታላቁ እና ገና ነው ሰማዕት ሰማዕቱ ቅዱስ ጊዮርጊስ የፋርሱ ንጉስ፣ የልዳው ኮከብ ቤሩታዊትን ከደራጎን ከዘንዷፍ ከርኩስ መንፈስ ከደራጎን ግብር ያዳናት ሰማዕቱ ቅዱስ ጊዮርጊስ እኔና እናንተን ሊያድነን በተሰጠው ቃል ኪዳንና በአማላጅነቱ ዛሬም ከኛ ጋር ቀን ከሌሊት ፍጡነ ረድኤት ቅዱስ ጊዮርጊስ ስንጠራው፣ በምልጃው በፈረሱ ፈጥኖ የሚደርስልን ቅዱስ ጊዮርጊስ ዛሬም ከኛ ጋር ነውና ስለ በርሚል ቅዱስ ጊዮርጊስ ሁላችሁ በኤልሻዳይ ኦርቶዶክሳዊ ሚዲያ፣ በዶርቃ ሚዲያ፣ በስልክ ቁጥሮቻችን፣ በቴሌግራም፣ በዋሳፕ፣ በኢሞ በተለያዩ ምስክርነት የምንለቃቸው ፕሮግራሞች ላይ የምጽፉት ኮሜንትም ስለ ጉዞ መጀመርና መቼ ይጀመራል እንዲሁም ደግሞ በተለያየ ሶሻል ሚዲያ ተጀምሯል የሚል መረጃ እያየን ነው እናንተ ስለምንድን ነው የማትጀምሩት የሚል ጥያቄ እየበረታ ስለሆነ ትክክለኛውን መረጃ ያለንንና የምናውቀውን ነገር ልናጋራችሁ ዛሬ እኔ በኤልሻዳይ ኦርቶዶክሳዊ ሚዲያ ተገኝቻለሁ ማለት ነው። መልእክቱ ለብዙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር ላይክ፣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ አሁንም ሀሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ በመጻፍ ሐሳባችሁን መግለጽ ትችላላችሁ። እግዚአብሔር አምላካችን የሁል ጊዜ ምኞታችን የሁል ጊዜ ጸሎታችን የበርሚል ቅዱስ ጊዮርጊስ እና የምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረት ጉዞ ተጀምሮ በሀገር ውስጥና ከሀገር ውጭ የሚገኙ ኦርቶዶክሳውያን መጥተው ከጭንቀታቸው ከበሽታቸው ከህመማቸው ከስጋ ደዌያቸው ከነብስ ጥያቄያቸው ከሁሉ ነገር እንዲድኑና እንዲፈወሱ ነው የእኛ ምኞትና ጸሎት። ስለዚህ የብዙዎቻችሁ ጥያቄ እንደሆነ ይገባናል። የእኛ ምኞታችን ይሄ ነው ማለት እወዳለሁ እና ወደ ትክክለኛው ዝርዝር መረጃ ሳልፍ፣ ያው በዚህ ሰዓት ወደ አሸዋ ማዶ በርሚል ቅዱስ ጊዮርጊስ እና ምርት ደለጎ ቅዱስ ኪዳነ ምረት ለመጓዝ ከባህር ዳር ጀምሮ እስከ በርሚል ቅዱስ ጊዮርጊስ ድረስ በጣም ከባድና ኃይለኛ የሆነ ጭቃ አለ። ሁላችሁም ታውቁታላችሁ። መንገዱ ኮረኮንች ነው። ከ350 ኪሎ ሜትር በላይ ኮረኮንች ነው። አውራ ጎዳና የእርሻ መሬት ጥርጊያ መንገድ ነው። ስለዚህ ክረምት ላይ ከባድ መኪና ነው በዛ ቦታ የሚመላለስበት። ክረምት ላይ በከፍተኛ ሁኔታ ነው መንገዱ የሚበላሸው። እንግዲህ አምና የምታስታውሱ ከሆነ ጥቅምት ስምንት ቀን ነው ጉዞ የጀመርነው 2017 ዓ ም ጉዞ ስናዘጋጅ ግን ጥቅምት ስምንት ቀን ባህር ዳር ከደረስን በኋላ ጉዞውን በባህር ዳር ስለነበረ የቆረጥ ነው መንገዱ እንደማያስኬድ ሲነገረን፣ ቀጥታ የመቶ ሰማንያ ኪሎ ሜትር ልዩነት አቋርጠን ነው በጎንደር የዞር ነው። ስለዚህ ስንመለስም እኛ በጎንደር ከባባድ መኪናዎች ይዘን ስለነበረ ረጃጅም መኪናዎች መንገዱ እንደማያስኬድ ደለጎ ላይ አጣርተን ደለጎ ቅዱስ ገብርኤል ቤተክርስቲያን ነበር ያደር ነው። ከደለጎ ወደ ባህር ዳር የሚያስኬደው መንገድ መሄድ እንደማንችል ሲነገረን አሁንም ጥቅምት 18 ቀን ስንመለስ በጎንደር ዞረን ነው በባህር ዳር በረራ ያደረግ ነው ማለት ነው። ጉዞ ብናደርግ እኛንን ተጠቃሚዎቹ እናንተ ለድህነት ለፈውስ ስትመጡ እኛ ደግሞ አገልግለን በረከት ከምናገኘው ባሻገር እንደገና ደግሞ ለስጋ ጥቅም የሚሆን ትርፍራፊ ሳንቲም ቢሆን ከእናንተ ላይ ትርፍ እናገኛለን። ስለዚህ ይህንን መንገዱ የሚያስገባ ቢሆን ኃላፊነት ወስደን ማጓጓዝ የምንችልበት ቢሆን ኖሮ እናንተ ከመጠየቃችሁ በፊት ቀድመን ነበር እኛ ማስታወቂያ የምንለቀው። ስለዚህ አሁን ላይ በየያላችሁበት ተረጋጉና፣ የትኬት ሳትከስሩ ትኬት ሳትቆርጡ፣ የስራ ፈቃዳችሁን ሳታባክኑ፣ ትክክለኛ መረጃ ሲነገራችሁ ወደ በርሚል ቅዱስ ጊዮርጊስ ለመጓዝ በቤተ ክርስቲያኑ በሀገረ ስብከቱ በወረዳ ቤተ ክህነቱ ጥሪ ሲደረግ መግለጫ ስጡ፣ ማስታወቂያ ተናገሩ ሲባል መመሪያ ሲሰጠን እኛ እናሳውቃቸዋለን። ጸበሉ መቼም ቢሆን በሰው ኃይል የሚዘጋ በሰው ኃይል የሚከፈት አይደለም። ጸበሉ እየወጣ ነው። እዛ ቦታው ላይ ያሉ ሰዎች አገልግሎቱን እያገኙ ነው። ክፍት ነው። በርሚል ቅዱስ ጊዮርጊስ ተከፍተዋል የሚል ጥያቄ አትጠይቁ። ተዘግቶ አያውቅም። በርሚል ቅዱስ ጊዮርጊስ የሚዘጋው የጉዞ አገልግሎትና ሰው ወደዛ የሚሄድበት መስመር እንጂ ጸበሉ ተዘግቶ አያውቅም 24 ሰዓት ይወጣል 24 ሰዓት ይፈሳል ቦታው ላይ ያሉ ጸበለተኞችም እዛ ቦታ ላይ እየኖሩ ያሉ የአካባቢው ማህበረሰብም ከጸበሉ አገልግሎት እያገኙ ነው ስለዚህ የተቋረጠው የጉዞ መስመር ነው የጉዞ መስመር የተቋረጠበት ትልቁ ምክንያት እንግዲህ ከመጋቢት ወር ጀምሮ ባሳለፍነው ዓመተ ምህረት በ2017 ከመጋቢት 29 ወይም ከመጋቢት 30 አካባቢ ጀምሮ ከሚያዝያ አንድ ጀምሮ ወደ ቦታው ምንም ጉዞ ማጓጓዝ እንደማይቻልና ማድረግ እንደማይቻል ሀገረ ስብከቱ በደብዳቤ ነው የገለጸው። ቦታው ላይ ያሉ መሰረተ ልማቶች እስከሚስተካከሉ እና ቦታው ላይ ያሉ አንዳንድ የመሰረተ ልማቶች ጥያቄዎች እስከሚፈቱ ድረስ ቦታው ላይ በተለያየ ጊዜ ከሚታየውና ከሚከሰተው አስከፊና አደገኛ ወረርሽኝ በሽታ ጋር በተያያዘ የኦርቶዶክሳውያኑ ደህንነት እንዲጠበቅ ቦታው ላይ የሚሄዱ ድህነት ለማግኘት የሚሄዱ የእምነቱ ተከታዮች በሙሉ እዛ ቦታ ላይ ሄደው ሰላማዊ የሆነና ጤናማ የሆነ አገልግሎት አግኝተው ለመመለስ ቦታው ላይ ያሉ የመሰረተ ልማት ችግሮች እስከሚስተካከሉና እስከሚፈቱ ድረስ ሀገረ ስብከቱ ማንም ሰው ወደ ቦታው መምጣት እንደማይችል ባሉበት እንደሚቆዩ በደብዳቤ መግለጫ ሰጥተዋል ማለት ነው። ስለዚህ አሁን እኛም ያንን መመሪያ ተከትለን ነው ጉዞ ያቆም ነው ነገም ደግሞ ከወረዳ ቤተ ክነት ከአጥቢያ ቤተ ክርስቲያን ከሀገረ ስብከት ስቴፑን ጠብቀው ፍቃድ የተሰጣቸው ማህበራቶች ያንም መመሪያ ተቀብለው እና ተቀብለን ስለሆነ መግለጫ የምንሰጠው ያ መመሪያ እስካሁን አልተሰጠንም። በሁለተኛ ደረጃ ማለት ነው። በአንደኛ የመጀመሪያውና ዋናው በግልም ለመጓጓዝ እንኳ የጭቃው ሁኔታ እስከ ህዳር ወር ድረስ ቦታው ቦታው ከባህር ዳር ጀምሮ እስከ ቦታው ድረስ በረሓ ስለሆነ የበልግ ዝናብ ሚያዚያና ግንቦት ላይ አንዳንድ ጊዜ ነው አልፎ አልፎ የበልግ ዝናብ የሚታየው። ነገር ግን ክረምቱ እስከ ጥቅምትና ህዳር ድረስ ገፋ አድርጎ ወደኋላ ስለሚሄድ ይሄ ደግሞ በዚህ ሰዓት በመንገዱ ላይ አሁን ጭቃው በጣም ከባድ ስለሆነ ጉዞ ኃላፊነት ወስዶ ለማጓጓዝ በጣም ያስቸግራል። ለአብነት ያክል እስቲ የአምና የጥቅምት 18ን የጉዞ ፕሮግራም መንገዱ እንዴት እንደነበረ ላሳያችሁ። እዩዋቸው ተሳፋሪዎች እየወረዱ ጭቃ እያቦኩ ጭቃ እየጠረጉ በግር እየተጓዙ እንደገና መኪናዎች ደግሞ የፊትና የኋላ ፓራወልት ብቻ ሳይሆን ከግራና ከቀኝ የነዳጅ ሰልባቲዮ መክደኛ ፓራወልት ሳይቀር በባትሪ ቤትና በነዳጅ ሰልባቲዎ በኩል እንኳ በግራና በቀኝ መፈታት የሚችለውን የቦዲ አካላቸውን ፈተው በዚህ ሁኔታ ነው ጭቃ እያቦኩ እየተጎተቱ እየተገፉ ሲመጡ የነበሩት ዘንድሮ ደግሞ ባለይ መረጃ መንገድ ላይ በጭቃ ምክንያት ሞተር ነክሰው የቀሩ መኪናዎች ሳይቀር መንገድ ላይ እንዳሉ ነው የተነገረኝ ማለት ነው ስለዚህ እንግዲህ አምና ጥቅምት 18 ይሄንን ይመስል ከነበረ ዘንድሮ ደግሞ አሁንም ገና ጥቅምት ወር እንኳ አልገባም አሁን ያለንበት እንደ አምና ጀምራችሁ ነበረ ተብሎ ቢታሰብ እንኳ ማለት ነው ስለዚህ እኛም ይህንን በመነጋገር የመንገዱንም ሁኔታ ቀን በቀን መረጃ በመጠየቅ በቅርቡ የምስራች እንላችኋለን በቅርቡ ማለት ነው ምክንያቱም የሚመጣው ሰው አንደኛ አረጋውያን ይኖራል ሁለተኛ ታማሚ ሰው ይኖራል መድኃኒት የሚወስድ ሶስተኛ ህፃናት የሚይዙ እናቶች ይኖራሉ ይህንን ሁሉ ህዝበ ክርስቲያን እንግዲህ ወደ በርሚል ቅዱስ ጊዮርጊስ ጉዞ ተጀምሯል ከተባለ ሁሉም ሰው እንደሚጓዝ እናውቃለን እናምናለን ሁሉም ሰው ሲመጣ ደግሞ በመንገድ ምክንያት መንገድ ላይ ጭቃ ይዞን ብናድር ምግብ መገዛ ተገዝቶ መበላት በማይቻልበት ሁኔታ ማረፊያ በማይገኝበት ሁኔታ የሚጠጣ ውሃ መገኘት በማይቻልበት ሁኔታ ይህን ህዝበ ክርስቲያን ኃላፊነት ወስደን ማጓጓዝ አንችልም። በግሉ መጓዝ የሚፈልግ ይህን ሁሉ ዝርዝር መረጃ ከሰማችሁ በኋላ ከአዲስ አበባ ባህር ዳር ድረስ በፕሌን ከባህር ዳር ደለጎ ድረስ በመኪና ከደለጎ በርሚል ቅዱስ ጊዮርጊስ ድረስ በባጃጅ ይህንን አላፊነት ራሳችሁ ወስዳችሁ ከእግዚአብሔር በታች ይህንን አላፊነት ራሳችሁ እንቋቋማለን ብላችሁ በራሳችሁ ወስዳችሁ መጓዝ ትችላላችሁ። እንዴት ነው ያስኬዳሉ ያስኬ፣ ደግሞ እየነገርኳችሁ ያለው እንደማያስኬድ ነው። ቢያስኬድማ እኛ እናዘጋጅ ነበር። አላየ እንዲህ ብሎን ነበር፣ ዳዊት እንዲህ ብሎን ነበር፣ ሰንበዲ ሌላ ሰው እንደዚህ ብሎን ነበር። ያንን ኃላፊነት እኛ አንወስድም። አሁን የነገርኳችሁ እኔ መንገዱና አቅጣጫው ከየት የት እንደሚኬድ በቀናነት እናንተ ኃላፊነት ወስዳችሁ መሄድ ትችላላችሁ የሚለውን ሐሳብ ነው እየገለጽኩላችሁ ያለሁት። እኛን ጠብቁን፣ በእኛ ብቻ ነው የምትሄዱት አይደለም። ሌሎችንም ደግሞ አታክ ለማይደረጋ አይደለም እየነገርኳችሁ ያለሁት። የምታዩትን መረጃ የት ሚዲያ ላይ እንዳያችሁ በደንብ አይታችሁ፣ ከዛ ሚዲያ ላይ የተለጠፈ ስልክ ቁጥር ወስዳችሁ ነው መደወል ያለባችሁ። በጣም እኔ አሁን ይሄን መግለጫ ልሰጥ የመጣሁበትና የተገደርኩበት ትልቁ ምክንያት ሌሊትም ቀንም በቴሌግራም በዋሳብ በኢሞ በተለያዩ በምንጠቀማቸው ስልክ መስመሮች እየተደወለና እየተጻፈልን ቦይስ ሪከርድ እየተደረገልን ስለተቸገር ነው። ጉዞ ሲኖር እኛ እናሳውቃቸዋለን ከእናንተ በላይ እየነገርኳችሁ ነው። እናንተ ከፍላችሁ የምትሄዱበትን ጉዞ እኛ ተከፍሎን ከእናንተ ጋር ስንጓዝ፣ አንደኛ በምናገኘው ትርፍ ሳንቲም ተጠቃሚ ነን። ሁለተኛ ደግሞ ከእናንተ ጋር ሄደን አገልግለን ስንጠመቅና ስናገለግል ስንመረቅ በረከት ስናገኝ ተጠቃሚ ነን። ስለዚህ የእኛ ጥቅም ከእናንተ ስለሚበልጥ እኛ ጉዞ ቢጀመር ኖሮ ዝም አንላችሁም ነበር። በነገራችን ላይ የምርት ደለጎ ኪዳነ ምሕረትና የበርሚል ቅዱስ ጊዮርጊስ መንገድ ሁለቱም አንድ ነው፣ ተመሳሳይ ነው። በቃ ምንም በጎንደርም ቢኬድ በባህርዳርም ቢኬድ ተመሳሳይ ነው። አሁን ባለው ሁኔታ ግን በጎንደር መሄድ አይቻልም። አስቸጋሪ ስለሆነ መንገዱ ማለት ነው። ዝርዝር መረጃው መግለጽ አይጠበቅብኝም፣ ግን መሄድ አይቻልም። በባህር ዳር መሄድ የማይቻልበት ጭቃው ከፍተኛ የሆነ አስቸጋሪ የሆነ በዚህ ሰዓት በከፍተኛ ሁኔታ በግርና መኪና እየጎተቱ መኪና እየገፉ በግር እያቋረጡ ነው የሚጓዙት። በተለያየ መንገድ መጠየቅ መረጃ መጠየቅ ትችላላችሁ። አስፈላጊ ከሆነ ሀገረ ስብከትም ላይ፣ ወረዳ ቤተ ክህነትም ላይ በሌላም መንገድ መረጃ መጠየቅ ትችላላችሁ። ማስኬድ ስለማይችል ነው። ሌላው ምንድን ነው ደስ የሚለው ነገር ምንድን ነው ያው ቦታው ላይ በተለያየ ጊዜ እየተፈጠረ የነበረው የበሽታ ችግር፣ በተወሰነ መንገድ የሽንት ቤትም ጥያቄዎች፣ የማረፊያም፣ የመጠለያም የተለያዩ መሰረተ ልማቶች እስካሁን ድረስ ባለማቋረጥ እየተሰሩ ነው ያሉት። ተሰርተውም የተጠናቀቁ አሉ። ይህንን ቤተክርስቲያኒቷ ያለመዘንጋትና ችላ ያለ ማለት ቀን ከሌሊት ቦታው ላይ ስራ እየተሰራ ነው ያለው። ስለዚህ በየጊዜው እየተከሰተ የነበረው ወረርሽኝ እና በሽታ አሁን ላይ ጠፍቷል፣ እኔ ባለኝ መረጃ ማለት ነው። ቦታው ላይ ያሉ ሰበካ ጉባኤ፣ ካህናት፣ አስተዳደር ጽፈት ቤት፣ ዲያቆናት፣ ማህበረሰቡ ጭምር ይህንን ነገር በቃ በጸሎት ነው ልናሸንፈው የምንችለው በማለት ቦታው ላይ ተወያይተው ሁለት ካህናት አባቶችን ወክለው ወደ ደብረ ሊባኖስ አቡነ ሀብተ ማርያም ገዳም ከዛ ካህናቶችን በመላክ ከደብረ ሊባኖስ አቡነ ሀብተ ማርያም ገዳም ላይ መነኮሳት አባቶች ፍቃዳቸው እንዲጠየቅ ተደርጎ ከበርሚል ቅዱስ ጊዮርጊስ አዲስ አበባ ድረስ ተጉዘው ከአዲስ አበባ ወደ ደብረ ሊባኖስ አቡነ ሀብተ ማርያም ገዳም አባቶች ተጉዘው ከአቡነ ሀብተ ማርያም ገዳም ላይ እንግዲህ በአቡነ ሀብተ ማርያም መልካም ፈቃድ በእግዚአብሔር ምህረትና ቸርነት በእግዚአብሔር ረዳትነት በእግዚአብሔር መልካም ፈቃድ ከአቡነ ሀብተ ማርያም ገዳም ላይ አባቶችን ይዘው ሄደው ለተከታታይ ሶስት ቀን ጸሎትና ምህላ ማጥንት ቦታው ላይ እየተዞረ በአቡነ ሀብተ ማርያም ቃል ኪዳን ማጥንት ታጥኖ ቦታው የአቡነ ሀብተ ማርያም ገዳም አባቶች ወደ ባዕታቸው በሰላም ተመልሰዋል። በሽታውም ወረርሽኙም ቦታው ላይ በተደረገው የምህላ ጸሎትና በአቡነ ሀብተ ማርያም ቃል ኪዳን ሙሉ በሙሉ ጠፍቷል። በሽታው ጠፍቷል። እንግዲህ ለወደፊት ደግሞ ዳግም እንዳይከሰት ከጸሎቱና ከምህላው ባሻገር ጎን ለጎን የሚደረጉ የጥንቃቄ አገልግሎትና የጥንቃቄ ስራዎችና መልክቶች ይኖራሉ። እነሱንም ደግሞ በሚቀጥለው መግለጫችን ምን መደረግ እንዳለበት ከአባቶች መመሪያ ስንቀበል እንነግራችኋለን። ከዛ ውጪ በርሜል ቅዱስ ጊዮርጊስና ምርት ደለጎ ኪዳነ ምህረት በአንድ ወረዳ ቤተ ክህነት በአንድ ሀገረ ስብከት ነው የሚመሩት። ወደ ሁለቱም ለመጓዝ የሀገረ ስብከቱና የወረዳው ቤተ ክህነት ፈቃድና መግለጫ ወይም እንዲሁም መመሪያ ያስፈልጋል ማለት ነው። ለአብነት ያክል የምታስታውሱ ከሆነ አምና በነበረን በመጋቢት አንድ ጉዟችን እንግዲህ በጣም ብዙ ሰዎች በበሽታው እና በወረርሽኙ ተጠቅተው ነበረ። ባህር ዳር አባይ ማዶ ሆስፒታል በጣም ብዙ ሰዎችን፣ ታማሚዎችን በአንድ መኪና ለይተን ነው ወደ ሆስፒታል ወደ መንግስት ሆስፒታል ይዘን የገባ ነው። የባህር ዳር ከተማ አስተዳደር የባህር ዳር ጤና ቢሮ ከልዩ ልዩ መምሪያ ክፍል የተውጣጡ አመራሮች ያደርንበት ቦታ ወይም ያረፍንበት ቦታ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ባህር ዳር ላይ መጥተው ጥብቅ የሆነ ማስጠንቀቂያና መመሪያ ሰጥተውናል። ሰው ሁሉ ከዛ እየታመመ ወደኛ ነው የሚመጣው። ስለዚህ ወደ አቡነ ሀራ ድንግልም እንሄዳለን የምትሉትን ጉዟችሁም ማቆም አለባችሁ ወደ ጣና ገዳማት ላይም የምታደርጉትን ጉዞ ወደ ከተማም እንኳ ቢሆን ወደ ዘመድጋም ወደ ተለያየ ቦታ የምታደርጉትን እንቅስቃሴ በዚሁ ተገድባችሁ የታመሙት እንዲያገግሙ እኛ የበኩላችንንና የአቅማችንን እርዳታ እያደረግንላችሁ ነው፣ እናደርጋለንም። በየበረራቸው ሰዎቹን እንድትሸኙልን በአጽንኖት ነው የምንጠይቃችሁ። ከዚህ ውጭ ግን ይህንን መመሪያ የምትተላለፉ ከሆነ ለሚመጣው ነገር ሁሉ ኃላፊነት እናንተ ትወስዳላችሁ ተጠያቂም ትሆናላችሁ፣ ብለው ቁጭ አድርገው በጸባይ አውርተው መመሪያ ሰጥተውናል። ይሄንን ደግሞ መፍታት የሚችለው ሀገረ ስብከቱና ወረዳ ቤተ ክህነቱ ነው። ከመንግስት ኮሚኒኬሽን ጋር ከዞኑ ጋር ተነጋግሮ መመሪያ ሊሰጥ የሚችለው ከጤና ጥበቃ ጋር፣ ከባህልና ቱሪዝም ጋር፣ ከሰላምና ደህንነት ጋር፣ ከተለያዩ የመንግስት የስራ ድርሻ ካላቸው አካላቶች ጋር መመሪያ ሰጥቶ ተጓዙ ሊልን የሚችለው አገረ ስብከቱ ነው ማለት ነው። በነገራችን ላይ ይሄ በህግም ያስጠይቃል። ምናልባት ይህንን እንደው ነገሬን መዛችሁ ለሌላ ተግባር እንዳትጠቀሙት እንጂ ሁሉ ሰው ታሞ ነው የሚመጣው፣ ለመዳን ነው የሚሄደው። ከዛ ደግሞ ሌላ ተጓዳይ በሽታ ይዞ ከመጣ ሰው፣ ከተለያየ አገር ከተለያየ ዓለም ክፍል ስለሆነ የሚመጣው ይሄ በሽታ ደግሞ፣ መመሪያ ካልተሰጠበት፣ ጥንቃቄ ካልተደረገበት፣ ሁሉም የበኩሉን ኃላፊነት ካልተወጣ ወደሚሄዱበት አገርም ይዘው እንደሄዱ በሽታውን የተለያዩ ሚዲያዎች አምና መግለጫ ሰጥተዋል። ስለዚህ የቤተ ክርስቲያኒቷን ስም ለማስጠበቅ የእኛንም የአገልግሎት ጫና ለመቀነስ የህዝበ ክርስቲያኑንም ጤንነት ለመጠበቅ በሁሉ ነገር አባቶች ከሚሰጡት መመሪያ ጋር መጠባበቅ፣ መደማመጥ፣ መጣጣም ያስፈልጋል ማለት ነው። ስለዚህ አሁን እህት ወንድሞቼ፣ እኔ ይሄን መግለጫ ስሰጥ ጥልቅ የሆነ ሀዘን እየተሰማኝ ነው መልዕክቱን ማስተላልፈው ማለት ነው። ነገር ግን በሁሉም ነገር ቢሆን ወደ ቦታው ስንሄድ የሚደርስብንን ውጣ ውረድ እኛ ስለምናውቀው በዚህ ጉዳይ አንደራደርም። ይዘናችሁ ብንሄድ መንገድ ላይ መሽቶ መኪና ጭቃ ተይዞ የሚበላ የሚጠጣ በሌለበት ማረፊያ መጠለያ በሌለበት ቦታ ብናሳድራችሁ መንገዱን ለምን አታጣሩም ነበረ እንደምትሉን ከአምና ተሞክሮ ወስደናል። አምና የምታስታውሱ ከሆነ ከኛ ጋር የተጓዛችሁ ጥቅምት ስምንት ቀን ለምንድን ነው ሳታጣሩ ያመጣችሁን ለምንድን ነው ከቦታው እስቲ ይዛችሁን የወጣችሁት? በየመንገዱ ለምንድን ነው የሚበላ የሚጠጣ በሌለበት ቦታ ውጡ ውረዱ እያላችሁ የምታንገላቱን? ስትሉን ስለነበረ እኛ እናንተ ስላላችሁን ሳይሆን አሁን ባለን ጥናትና አሁን ባለን መረጃ ወደ ቦታው ጉዞ ለማጓጓዝ በጣም እንቸገራለን። እነዚህ የገለጽኩላችሁ መረጃዎች ብቻ ሳይሆን ብዙ ተጓዳኝ ችግር ውስጥ ለውስጥ አለ። ውስጥ ለውስጥ ስላችሁ ከዚህ ከቤታችን ተነስተን ቦታው ደርሰን እስከምንመለስ ድረስ የሹፌር ችግር የኛ ችግር ነው። የጉዞ የተጓዥ ችግር የምእመኑ ችግር የኛ ችግር ነው። የመኪና ችግር የኛ ችግር ነው። የጸጥታ ችግር የኛ ችግር ነው። ስለዚህ ይህን ሁሉ አላፊነት ወስደን ሰው ልናጓጉዝ አንችልም። አሁንም ደጋግሜ የምነግራችሁ እኔ ወደ ቦታው ለመሄድ ጸበሉ ክፍት ነው። መንገድ ላይ ያለውን ነገር ኃላፊነት ወስዳችሁ መጓዝ ትችላላችሁ። እኛ እናንተን ለመገደብ እናንተን ለመከልከል እናንተን ለማስፈራራት አይደለም፣ ስለማትጠቀሙ ስለምትጎዱ ነው። ብዙ ከፍተኛ የሆነ ውጣውረር ስለሚደርስባችሁ ከፍተኛ የሆነ መንገላታት ስለሚደርስባችሁ። እግዚአብሔር የፈቀደው ነገር በጊዜና በሰዓቱ ይሆናል። እግዚአብሔር ቢዘገይም የሚቀድመው የለም። እግዚአብሔር ወደ እኔና ወደ እናንተ ህይወት ሲመጣ በአንድ ቀን የህይወት ታሪካችንን መቀየር ይችላል። በሀገር ውስጥና ከሀገር ውጭ ሆናችሁ በተለያየ ሶሻል ሚዲያ መረጃ ደርሶናል የምትሉ መረጃውን ካያችሁበት ቦታ ላይ ደውላችሁ አጣሩ። እኛ ጋር አትደውሉ አይደለም ነገር ግን እኛ ያለን መረጃ ብትደውሉልንም ይሄ ነው። ቢሮ አልዘጋንም፣ ስራ አገልግሎት አላቋረጥንም። ሁል ጊዜ የምስክርነት ፕሮግራማችንን በሚዲያ እየገለጽንላችሁ ነው። ጉዞ ሲኖር እኛ መረጃውን እንሰጣችኋለን። ለዚህም ደግሞ ላረጋግጥላችሁ የምፈልገው ነገር ምንድን ነው? በቅርብ ከሀገረ ስብከቱ ከአጥቢያ ቤተ ክርስቲያን ከወረዳ ቤተ ክህነት ከሚመለከታቸው አካላት መንገዱ ሲደርቅ መመሪያ በመቀበል የምስራች ዜና ይዘንላችሁ እንመጣለን። እስከዛ ድረስ ግን በርሚል ቅዱስ ጊዮርጊስን መርዳት መደገፍ ትችላላችሁ። የቤተ ክርስቲያኑ ሕጋዊ አካውንት ይሄው። ባላችሁበት ሆናችሁ መጸለይ መሳል ትችላላችሁ። ቅዱስ ጊዮርጊስ ወጀብ ባህር ውቅያኖስ አያግደውም፣ አይገድበውም። ባላችሁበት ስለታችሁን ይሰማል ይደርስላችኋል። እግዚአብሔር አምላካችን ለቅዱስ ጊዮርጊስ በሰጠው ቃል ኪዳን በማይታበይ ቃሉ ሰማይና ምድር ያልፋል እንጂ ቃሌ ግን አያልፍም ብሎ ለቅዱስ ጊዮርጊስና ለቅዱሳኑ ለጻድቃን፣ ለሰማዕታት የሰጣቸው ቃል ኪዳን ዛሬም ጽኑ ነው፣ ነገም ጽኑ ነው። ሰማይና ምድር ያልፋል እንጂ ቃሌ ግን አያልፍም ብሎ በማይታበይ ቃሉ በአምላካዊ ቃሉ የገባላቸውን ቃል ዛሬም፣ ማምላካችን እንደኛ አይደለም፣ አልተሻረም። ቅዱሳኑ በያላችሁበት ይጎበኟችኋል፣ ይጠብቋችኋል። እንግዲህ ጉዞ ሲኖር አብረን እንጓዛለን፣ በረከት እናገኛለን። ያንን ቀን ሁላችንም በተስፋና በጉጉት ነው የምንጠብቀው የምንናፍቀው። እንግዲህ የተለያዩ የጉዞ ማህበራት በርሚል ቅዱስ ጊዮርጊስ ላይ እንዲያገለግሉ ፍቃድ ተሰጥቷቸዋል። ያንን እንግዲህ ወደ ቦታው ለመጓዝ አገረ ስብከቱ ያንን ኃላፊነት ወስዶ ለእኛ ፍቃድ ሲሰጠን የቤተ ክርስቲያኒቷን ስም እንድናስጠብቅ፣ የህዝበ ክርስቲያኑን ደህንነት እንድንጠብቅ ይህንን ኃላፊነት ወስደ እንድናጓጉዝ ስለሆነ እንደ ሁላችሁም ለፉክክር ሳይሆን ህዝበ ክርስቲያኑም እንዳይጎዳ፣ እኛም ራሳችን ላይ ሌላ አደጋ እንዳይጋረጥብን፣ እንደው ተናበን ተጣጥመን ተመሳሳይ የሆነ መረጃና ተመሳሳይ የሆነ ኢንፎርሜሽን ለህዝበ ክርስቲያኑ ብንሰጥ መልካም ነው ላለው እንግዲህ ቦታው ላይ አሁን ከ200 እና ከ300 የማይበልጡ ጸበለተኞች እንዳሉ ነው ያለኝ መረጃ። እነዛም ደግሞ ከ3 ዓመት እና ከ4 ዓመት ከአምስት ዓመት በፊት ቤተ ክርስቲያን እናታችን ብለው የሙጥኝ ብለው ያን ሁሉ ወረርሽኝ በሽታና፣ ያን ሁሉ ሐሩርና ቁሩን ተቋቁመው መሄጃ የሌላቸው ወገን የሌላቸው ቦታው ላይ ያሉ ጸበለተኞች እንዳሉ መረጃው አለኝ። እነዛ ግን አገልግሎቱን እያገኙ ነው። አሁን ቦታው ላይ አገልግሎት የለም ሳይሆን፣ ወደ ቦታው ለመድረስ ብዙ ውጣውረድ አለው። ከባድ ነው፣ ጭቃው ከባድ ነው፣ አያስኬድም ነው። በቃ የኛ ትክክለኛ መረጃ ማለት ነው። ስለዚህ ይህንን እግዚአብሔር ለሁሉም ጊዜ አለው። እግዚአብሔር በፈቀደ ጊዜ መንገዱ ሲደርቅ እንግዲህ ከመንገዱ ከጭቃው ጋር ልንጣላም ምንም ልናደርግ አንችልም። በአግባብና በስርዓቱ ማጓጓዝ በምንችልበት ሰዓት መመሪያ ሲሰጠን መግለጫ ይዘን ወደ እናንተ እንመጣለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ይህንን ለብዙ ኦርቶዶክሳውያን ሼር አድርጉላቸው። በተለያየ መንገድ እናንተ ወደ ኢትዮጵያ በተለይ ከውጭ ሀገር የሚመጡ እህቶች ወንድሞች፣ ወደ ኢትዮጵያ ከመጡ በኋላ ብዙ ነገር ነው የሚዛባባቸው። አዎ የጉዞ መረጃ ነሐሴ ወር ላይም ተለቆ አይቻለሁኝ ግን የዛ ጊዜ ትሄዳሉ? አልተሄደም ወይ? እናንተ የምታውቁት ነው። የሄዳችሁ ካላችሁ እንግዲህ ሄዳችሁ ሊሆን ይችላል። በምን መንገድ እንደሄዳችሁ መሄድ ለሚፈልጉ ሰዎች ሼር አድርጉላቸው። ከዛ ውጭ ግን እኔ ዛሬ ኑ ጉዞ አለ ኑ ብዬ መግለጫ ብሰጥና እናንተ ከተለያየ ቦታ ፕሮግራማችሁን አጀስት አድርጋችሁ ብትመጡ ለኛ ጉዞ መሰረዝ ቀላል ነው፣ በአንድ መግለጫ በአንድ ቪዲዮ ጉዞ ለዚህ ቀን ብለን ነበረ። ነገር ግን በዚህ በዚህ ምክንያት ጉዞ መጓጓዝ ስላልቻልን ይቅርታ አድርጉልን፣ ጉዞ ፕሮግራማችንን ሰርዘናል ልንል እንችላለን። ለእኛ ምንም ምንም ፌል የሚያደርግብን ነገር የለም። ለእናንተ ግን ብዙ ነገር ነው የሚበላሽባችሁ። ብዙ ነገር አንደኛ ትኬ ቆርጣችሁ ከውጭ ሀገር ስትመጡ ከፍተኛ የሆነ ብር ነው የምትከፍሉት። ሁለተኛ የስራ ፍቃድ የትምህርት ቤት ብዙ ነገር አስተካክላችሁ ነው የምትመጡት። ድጋሚ የመምጣት እድላችሁን ያጠብብና ይዘጋባችኋል። ስለዚህ ጉዞ መጓዝ በሚቻልበት ሰዓት እኛ መግለጫ እስከምንሰጣችሁ ድረስ ትክክለኛ መረጃ ጠብቁ። አይ እንሄዳለን ካላችሁ መታችሁ በፈለጋችሁት መንገድ መሄድ ትችላላችሁ። እኛ በግል በርሚል ቅዱስ ጊዮርጊስ እንዴት ነው የሚኬደው? ከየት ነው የሚኬደው? ብለው ሰዎች መረጃ ስንሰጣቸው ከአዲስ አበባ ባህር ዳር፣ ከባህር ዳር ደለጎ፣ ከደለጉ በርሚል ቅዱስ ጊዮርጊስ ብለን ስንነግራቸው መተው ጉዞ ከጀመሩ በኋላ ከባህር ዳር ወደ ገለጎ መኪና እየጫነ አይደለም፣ የለም፣ ጭቃ ነው ተብሏል። ለምን እንደዚህ መረጃ ሰጣችሁን የሚሉ ሰዎች አሉ። እኛ መረጃ የምንሰጠው አቅጣጫው የት ነው ስትሉን አናቀውም ማለት ስለማንችል የሚካሄድበትን መንገድ እንጂ ያንን ኃላፊነት እኛ በሰጠናችሁ መረጃ ያንን ኃላፊነት እኛ እንወስዳለን ሂዱ ማለት አይደለም። በቃ ቦታው የሚገኘው ምዕራብ ጎንደር ሀገረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎንደር ሀገረ ስብከት በቋራ ወረዳ በበርሚል ቀበሌ አሸዋ ማዶ በርሚል ቅዱስ ጊዮርጊስ። ምርት ደለጎ ቅዱስ ኪዳነ ምሕረት ከአዲስ አበባ ባህር ዳር፣ ከባህር ዳር ደለጎ፣ ከደለጎ በባጃጅ በርሚል ቅዱስ ጊዮርጊስ። ይሄ በጉዞ በምንሄድበት ሰዓት እንኳን በትንሹ ለመሄጃ ብቻ ሁለት ቀንና ሶስት ቀን ነው የሚፈጀው። ከአንድ ቀን አንድ ቀን ከአዲስ አበባ ባህር ዳር ገብተን እናድራለን። ከባህር ዳር ደለጎ ገብተን እናድራለን። ከገለጉ ደግሞ ወደ በርሚል ቅዱስ ጊዮርጊስ ረፋር ላይ ነው የምንገባው። ሶስት ቀን ስንመለስም፣ እንደዛ ስድስት ቀን የአስራ ምናምን ቀን የአስራ ሶስት ቀን ጉዞ ነበር አምና ያደረግነው የምታስታውሱ ከሆነ ጥቅምት ስምንት መነሻውን አድርጎ ጥቅምት ሀያ አንድ አካባቢ ነው የገባነው ወደ አዲስ አበባ ማለት ነው። ስለዚህ ይህ ስለሆነ እባካችሁ እባካችሁ ባላችሁበት ተረጋግታችሁ ጠብቁ። ሰማዕቱ ቅዱስ ጊዮርጊስ የልባችሁን መሻት ይፈጽምላችኋል። ይህንንም ቪዲዮ እንግዲህ አምና የጥቅምት ስምንት የነበረውን ጉዞ ጭቃው እንዴት እንደሆነ በቪዲዮ አይታችሁታል። ዘንድሮ ደግሞ ከዛ የባሰ እንደሆነ ነው መረጃ እየተነገረን ያለው። እግዚአብሔር አምላካችን ሀገራችን ኢትዮጵያን መሐሏን ገነት ዳሯን እሳት አድርጎ ይጠብቅልን። ለሕዝባችን ሰላም፣ ለሀገራችን ሰላም፣ ለእኛም ለአገልጋዮቹ፣ ለካህናቱ፣ ለጳጳሳቱ አጠቃላይ ለሕዝባችን ሰላምና ደህንነቱን አንድነትና ፍቅሩን እግዚአብሔር አምላክ ያድለን ማለት እወዳለሁ። በርሚል ቅዱስ ጊዮርጊስ ብዙ እንደምትጓጉ ብዙ መሄድ እንደምትፈልጉ ይታወቃል። ነገር ግን አሁንም አልረፈደም አሁንም አልመሸም። ሲከፈት በቅርቡ ይህንን የምስራች ስንነግራችሁ ሁሉንም ስራችሁን አስተካክላችሁ መጥታችሁ ከኛ ጋር መጓዝ ትችላላችሁ። ወደ ቦታው ሄዳችሁ ደግሞ በጆሯችሁ የሰማችሁትን በአይናችሁ በቪዲዮ ያያችሁትን ቦታው ላይ የሌሎች የተደረገላቸውን ድንቅ ነገር እናንተ አይታችሁ ሆኖላችሁ ተደርጎላችሁ በረከት አግኝታችሁ ትመለሳላችሁ። እንግዲህ ለዛሬ ለእናንተ ይጠቅማሉ ያልኳቸውን መረጃዎች ወደ እናንተ ይዤ በመምጣት አጋርቻችኋለሁ። በዚህ አትጎዱበትም፣ ትጠቀሙበታላችሁ። በተለያየ ሀገር ለሚኖሩና ስለ በርሚል ቅዱስ ጊዮርጊስ መረጃ ለሚጠይቋችሁ ሰዎች ሼር አድርጉላቸው። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። ኤልሻዳይ ኦርቶዶክሳዊ ሚዲያ ሐሙስ፣ ቅዳሜ፣ ማክሰኞ የተለመደ የዘወትር ፕሮግራሞችን ወደ እናንተ እያያዝን በመቅረብ ከእናንተ ጋር ቆይታ እናደርጋለን። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ፕሮግራም ጋር በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።